አዳዲስ ነገሮች ብዙ ቁም ነገሮች ለእናንተ ያቀርባል። ማን ማን ማን ሃሮን ሃሮን ሃሮን ትዩብ

ገጾች በሚል ከተለያዩ መጽሐፎች ወደ እናንተ የምናደርሳችሁ ፕሮግራማችን ነው። ታስታውሱ ከሆነ በሳለፍነው ሳምንት የጽናት ተምሳሌቶች ከሚለው መጽሐፍ ላይ ሩሲያዊቷ ሱመያ በሚል ያቀረብንላችሁ ታሪክ ነበር። በአጭሩ ለማስታወስ ያክል ክፍል ሁለትን ከመቀጠላችን በፊት በሩሲያ ሀገር የሚገኙ ሴቶችን አንድ ባለሀብት ወደ ባህረ ሰላጤው ሀገር ከወሰዳቸው በኋላ በዝሙት ተግባር እንዲሰማሩ ገፋፋቸው። አንድ ጥብቅ የሆነች ክርስቲያን ግን እኔ በዚህ አልሳተፍም ብላ ከዚያ ጠፍታ ካሊድ የሚባል ሰው አግኝታ ያለውን ችግር አስረድታ መጨረሻም ላይ ኢስላምን መቀበሏን ኢስላም ከተቀበለች በኋላ ኻሊድን ማግባቷን ኻሊድ ናቅብታ ወደ ሞስኮ ፓስፖርቷ ጊዜው ስላለቀ ለማስቀየር ሂዳ በሂጃብ ጉዳይ ላይ የገጠማትን ፈተና ፈተናውን ካለፈች በኋላ ወደ ቤተሰቦቿ ጋር ታስተዋውቀው ሂዳ የቤተሰቦቿ ወንድሞቿ ወንድም ባሏን ደብድበው አባረውት ከዛ ስሷ ምን ይገጥማት ይሆን ብለን በአጭሩ ነው ያቀርብንላችሁ ታሪኩ ውብ ነው ክፍል አንድ ያላያችሁት እንድታዩት እየጋበዝን በቀጥታ ወደ ክፍል ሁለት እናልፋለን ማለት ነው መለያያችን ደርሶ ይሆን ይላል። ባሏ ካሊድ ከእሷ ከተለየውበት ጊዜ ጀምሮ ሸይጣን ስራውን መስራት ጀመረ። በቃ ወደ ሃይማኖታ ወደ ክርስትና መመለሱ አይቀርም፣ አንተን ብቻ ነው ወደ ሀገር ትሄዳለህ እያለ ሹክ ይለኛል። ግራ ገባኝ። ምን ማድረግ እችላለሁ? በዚህ ሰው በማላውቅበት ሀገር ውስጥ የት ልሂድ? ምንስ ልስራ? በዚህ ሀገር ውስጥ ነፍስ ምንም ዋጋ ያላት አትመስልም። በጥቂት ገንዘብ ብቻ አንዱን ነፍሰ በላ ቀጥረህ የምትፈልገውን ሰው ማስገደል ትችላለህ። ፈራሁን አሰቃይ ተዋት ያለሁበትን ማረፊያ ብትጠቁማቸውስ አርብተው እና ተከታትለው በጨለማ ቢደፉኝስ። በሬን ከውስጥ ዘጋሁ። እስከ ጠዋት ድረስ በፍርሃት ተውጬ በዚያው ነጋብኝ። ጠዋት ልብሴን ቀይሬ ወጣሁ። በሩቅ ሆኜ ቤታቸውን አካባቢ መቃኘት ጀመርኩ። ነገር ግን በሩ ዝግ ነው። ቆሜ መጠባበቂያ አስኩኝ። ብዙም ሳልቆይ በሩ ሲከፈት አየሁኝ። ሶስት ወጣቶችና አንድ ጎልማሳ ሰው ሲወጡ ተመለከትኩኝ። የደበደቡኝ ሰዎች ናቸው። ከሁኔታቸው ወደ ስራ የሚሄዱ ይመስላሉ። እንደገና በሩን ዘጉና ቆለፉት። እዚያው ጠበቅኩኝ ጠበቅኩኝ። የባለቤቴን ፊት ማየት ናፈቀኝ። ሆኖም አልተሳካልኝም። ላያት ላገኛት አልቻልኩም። በዚህ ሁኔታ ላይ ሰዎች ከስራ እስኪመለሱ ድረስ ለሰዓታት ቆየሁኝ። በመጨረሻም ደከመኝና ወደ ማረፊያ ክፍሌ አመራሁ። ከተለየዋት በሶስተኛ ቀኔ በህይወት ስለመኖሯ ተጠራጠርኩ። አሰቃይተው ገድለዋት ይሆናል የሚል ስሜት አደረብኝ። ምናልባት ገድለዋት ወይም ሞታ ከሆነ በአካባቢው ላይ የሆነ እንቅስቃሴ ይኖር ነበር። ለለቅሶና ለመጠየቅም ሰው ማይጠፋም ነበረ። ምንም ነገር ባለማየቴ በህይወት ትኖራለች የሚል ተስፋ አደረብኝ። በቅርቡ አገኛታለሁ ብዬም ተጽናነው። መገናኘት በአራተኛው ቀን በማረፊያ ክፍሌ ውስጥ ታግሼ መቀመጥ አልሆነልኝም። በሮቆኜ የቤቱን ሁኔታ መከታተል ያስኩኝ። እንደተለመደው ወጣቶቹ ከአባታቸው ጋር በመሆን ለስራ ሲሄዱ ተመለከትኩ። የተመኘሁት ነበር። ወዲያው በሩ ተከፈተ። አሻግሬ የባለቤቴን ፊት አየሁኝ። ወደ ግራና ወደ ቀኝ ትመለከታለች። ፊቷ ቀልቷል። ቆዳዋ በልዟል። ልብሷ በደም ተጨማልቋል። በጣም ጎድቷታል። ሁኔታዋ አስደነገጠኝ፣ አሳዘነችኝ። ፈጠን ብዬ ወደ በሩ ቀረብኩኝ። በቅርበት ሆኜ ለረዥም ጊዜ ተመለከትኳት። ፊቷ ቆሳስሏል። ከእጅና እግሯ ደም ይፈሳል። ልብሷም ተበጣጥሷል። እራፊ ጨርቅ ብቻ ነው የሚታይባት። እግሯ ደግሞ በሰንሰለት ታስሯል። እጇም እንደዚሁ ወደ ኋላ ታስሯል። ሰያት አለቀስኩ። ራሴን መቆጣጠር አልቻልኩም። ድምጼን ከፍ አድርጌ ጠራኋት። ስጠራት ወደ እኔ ዞረች። ስቃያን እየቻለች እና ህመሟን እየተቋቋመች ካሊድ ሆይ ስማኝ አለችኝ። ካሊድ ስለ እኔ አታስብ፣ እኔ በቃሌ እንደ ጸና ሁነኝ። ከእርሱ በቀር ሌላ አምላክ እንደሌለ በዚሁ መሰክራለሁ። ላኢላሃ ኢላላህ ሙሐመዱን ረሱሉላህ። አሁን እኔን የሚያገኝን ስቃይ ነቢያችንን የአላህ መልእክተኞችን ሱሓቦችን እና ታበዮችን ካገኘ አንጻር ምንም ማለት አይደለም። ካሊድ ሆይ በኔና በቤተሰቦቼ መሃል አትግባ። አሁን ቶሎ ሂድ፣ እዚያው ክፍል ሆነህ ጠብቀኝ። ኢንሻአላህ እመጣለሁ። ነገር ግን ዱአ ማብዛቱን እንዳትረሳ። የሌሊት ሶላት አብዛ፣ ሶላት አብዛ፣ አደራ አለችኝ። ውስጤ በቁጭት እየነደደ ትቻ ትሄድኩኝ። ቀኑ ሙሉ ክፍሌ ውስጥ ሆኜ ስጠብቃት ዋልኩኝ። መምጣቷን እየናፈቅ ቆየሁኝ። ተጨማሪ ቀናት አለፈ። ሶስተኛ ቀንም እንደዚሁ አለፈ። መሸ። በዚህ ሁኔታ ላይ ያለው ድንገት የክፍሌ በር ተንኳኳ። ደነገጥኩኝ። ማን ይሆን? ማን ነው የሚያንኳኳው? በጣም ፈራው። በዚህ እኩለ ለሊት ሰዓት ማን ነው የሚመጣው? በቤተሰቦቿ ያረፍኩበትን ሁኔታ አውቀው ሊገሉ ይመጥተው ይሆን? በሴኮንዶች ቅጽበት ውስጥ ብዙ ነገር ውስጥ ተመላለሰ። የሞት ፍርሃትም ፈራሁኝ። በመካከላቸው ያለው እርቀትም የጠበበ መሰለኝ። የሞት ሞቴን ማን ነው አልኩኝ። እኔ ገሬ ነኝ ክፈትልኝ ረጋ ያለ የባለቤቴ ድምፅ ነበር። ክፍሌ ተስፋዬ በብርሃን ተሞላ። በሩን ከፈትኩላት። ቆሳ ስላለች ተጎሳቅላለች። ቁና ቁና እየተነፈሰች ወደ ውስጥ እየገባች በል ቶሎ ንሂድ ሂድ እንውጣ አለችኝ። በዚህ ሁኔታች ላይ ሆነሽ ወዴት አልኳት። ስም አለችኝ። ልብሴን መሰብሰብ ጀመርኩ። እሷም ወደ ልብስ ሻንጧ ዞረች፣ ልብሷን ቀየረች፣ ሂጃቧን አባያዋን ለበሰች አለበሰች። ወጣንና ታክሲ ተከራየን። የዛለ ሰውነቷን መሸከም አቅቷት ራሷን ታክሲው ወንበር ላይ ጣለች። ሚስኪን ቀድሜ የተሳፈርኩ ወደ አየር ማረፊያ ቀድሜ የተሳፈርኩኝ ወደ ታክሲው ለሾፌርም ወደ አየር ጣቢያ ውሰደን አልኩት የተወሰነ የራሻ ቋንቋ ቃላትን ስለለመድኩ እንደምንም ገጣጥሜ የነገርኩት ባለቤቴ ግን አይሆንም ወደ አየር ማረፊያ አንሄድም ብላ ተቃወመች ቀድሜ የተሳፈርኩ ለሹፌሩም ወደ አየር ማረፊያ ውሰደን አልኩት የተወሰነው የራሻ ቋንቋ ቃላትን ስለለመድኩ እንደምንም ገጣጥሜ የነገርኩት ባለቤቴ ግን አይሆንም ወደ አየር ማረፊያ አንሄድም ብላ ተቃወመች። ወደዚያች መንደር እንሄዳለን በማለት የቦታውን ስም ጠራች። ለምን እንደሆነ ጠየቅኳት። ማምለጥ አለብን፣ ልክ ነህ አለችኝ። ሆኖም ግን ቤተሰቦቼ ከቤት ማምለጤን ሲያውቁ ቀጥታ ወደ አየር ማረፊያ በመሄድ ያፈላልጉናል። ያ እንዳይሆን ወደ አልኩ ከተማ እንሂድ አለችኝ ወዳለችው ከተማ ደረስን እዚያ ወረድን ከዚያ ደግሞ ሌላ መኪና ይዘን ወደ ሌላ ከተማ ቀጥሎም ወደ ሌላ ትንሽ ከተማ በመጨረሻም አንዲት አለም አቀፍ የአውሮፕላን ጣቢያ ወዳላቅ ከተማ ደረስን እዚያ ደርሰን ወደ ሀገራችን ለመመለስ ትኬት ቆረጥን የበረራ ቀኑ ይዘገይ ስለነበር ክፍል ተከራይተን ቆየን በቤት ውስጥ የመረጋጋት ሁኔታ ስናገኝና ደህንነት ሲሰማን ባለቤቴ አባያዋን አወለቀች ሰውነቷን ተመለከትኩ ያ አላህ እንዴት አይነት ጭካኔ ነው! ሴት ልጅን እንዴት በዚህ መልኩ ያሰቃያሉ? ፍርሃትና ደንጋጤ ወረረኝ። ደም ያልነካው የሰውነት ክፍሉ የለም። የሰውነት ቆዳዋ እዚህም እዚያም ቆስሏል፣ ደም ቋጥሯል፣ ጸጉሯ ተንገላቷል፣ ከንፈሯ በልዟል። እነሆ ታሪኳ። እስኪ ምን እንደተፈጠረ አጫውችኝ አልኳት። ገጠመኛዋን ማውጋት ጀመረች። ቤት እንደገባን ከቤተሰቦች ጋር ቁጭ አልኩኝ እና ማውራት ጀመረን። ይህ ልብስ ምንድን ነው? አሉኝ የሙስሊም ልብስ ነው ስለም ያለው አልኳቸው አብሮሽ ያለው ሰውዬስ ባለቤቴ ነው አልኳቸው ከዚህ ሰውዬ ጋር ተጋብቻለሁ ብዬ ቅጩን ነገርኳቸው የማይሆንም መሆን የለበትም አሉኝ ታገሱኝ እንጂ የሆነውን ልንገራቸው አልኳቸው ታሪኬን ከመጀመሪያው እስከ መጨረሻው ነገርኳቸው ከዚህ ይዞኝ ሄደው ሰውዬ እንዴት መጥፎ ስራ ላይ ሊያሰማራኝ እንደነበር አጫወትኳቸው እንዴት እንዳመለጥኩና አንተንም እንዴት እንዳገኘው አወራኋቸው የውስጣቸውን ነገሩኝ ሙስሊም ከምትሆኚ ሴተኛ አዳሪ የሆነሽ ብትቀሪ እንመርጥ ነበር አሉኝ። አክለውም አስጠነቀቁኝ። ከእንግዲህ ወዲያ ከዚህ ከክርስቲያን ቤት ሊወጣ የሚችለው አስከሬንሽ ብቻ ነው አሉኝ። ከዚያም ያዙኝና አሰሩኝ። ቀጥሎም አንተን ለመደብደብ ብለው መጡ ሲደበድቡ ሰማ ነበር። እኔ ታስሬ ያለው አንተስ ታመልጣቸው። ተመልሰው መሳደብና እኔ ማነወር ጀመሩ። ከዚያም ወጡና ሰንሰለት ገዝተው ተመልሰው አሰሩኝ። ባለንጋ የሚገርፉኝ ጀመረ። በየቀኑ ከአስር በኋላ ጀምረው እስከምንተኛ ድረስ ይደበድቡኛን ያሰቃዩኛን። ጠዋት ላይ ወንድሞቼና አባቴ ወደ ስራቸው ይሄዳሉ። እናቴ ደግሞ በቤት ውስጥ ስራ ትጠመዳለች። ቤት የምትቀረው ትንሿ እህቴ ብቻ ናት። አስራ አምስት ዓመት ይሆናታል። ትመጣና ትስቅብኛለች። ለእኔ የረፍት ጊዜ የሚባለው ይኸው ነው። ሌላው ቀርቶ ሌላው ቀርቶ እንቅልፍ የምተኛው ራሴን በሳትኩበት ሁኔታ ውስጥ ብቻ ነው። ራሴን እስክስት ድረስ ይገርፉኛል። በዚያው እንቅልፍ ይወስደኛል። ከኔ የሚፈልጉት ነገር ቢኖር ከሃይማኖቴ እንድመለስና ወደ ክርስትና እንድገባ ብቻ ነው። ሊያሳምኑኝና ሊመልሱኝ አልቻሉም። ከዚያ በኋላ ትንሿ እህቴ ጠይቀ ጀመር ለመኔ እናት ያባቴን የአያቶችን ሃይማኖት እንደተውኩ ሁኔታዎችን ዘርዝሬ ያጫወትኳት። ላሳምናት ብዙ ሞከርኩ። ስለ አላህ አንድነት፣ ስለ እስልምና እምነት ምንነትና ስለሌላም በእርግጥ እያመነች መጣች አሳን ዘንኳትም በአላህ ፍቃድ። ቀጥሎም ተስፋ ሳልቆርጥ ባደረኩት ጥረት ስለ እስልምናም ግልጽ እየሆነላት መጣ። በሂደት አንድ ቀን በሚገርም ሁኔታ መን ለወጧን አየሁኝ። አሁን ትረድችሻለሁ አንቺ እውነት ላይነሽ ያሽውን እኔም ልይዘው የሚገባ እውነተኛ ሃይማኖት ነው፣ እንደውም ረዳሻለሁ አለችኝ። እንግዲህ አውስ ልትረጅኝ ካሰብሽ ከባለቤት ጋር የሚገናኝበት ሁኔታ አመቻችልኝ አልኳት። በሆነ ቀን የቤቱ ጣሪያ ላይ ወታ ወዲያ ወዲህ ስትቃኝ አንተን ስትሄድ ተመለከተች። የዚህ የዚህ አይነት ሷይቻለሁ ብላ አካላዊ ገለጻህን ነገረች ሰዎችኝ እኔም ከገለጻዋ በመነሳት አወቅኩ። አሁን ራሱ ነው አልኳት። ካየሽው ዝም ብለሽ በሩን ብቻ ክፈችልኝና ተይን ያናግረዋለሁ አልኳት። በእርግጥ በሩን ከፈተችሁና አላናገርህ ቻልኩኝ። በሁለት ሰንሰለት ታስሬ ስለነበረ ወጥቼ ላናግርህ አልቻልኩም። ቁልፎቹ ደግሞ ወንድሜ እጅ ላይ ነው ያሉት። የሶስተኛዋ ቁልፍ ከቤቱ ምሰሱ ላይ የታሰረ ነው። የዚህኛው ቁልፍ እህቴ እጅ ላይ ይገኛል። ሽንት ቤት ሲሄድ የምትፈታልኝ እሷናት። ይህ ሁሉ እንዳላመልጥ ነው። ያኔ ሳገኝህና እዚያ የተከራየኑ ክፍል እንድትጠብቀኝ ስነግር ታስሬ ነበር። እህቴን ለማሳመን ብዙ ጣርኩኝ። በመጨረሻም ሰለመችልኝ። ለመችልኝ ከእኔ በላይም መስዋዕትነት ለመክፈል ወሰነችና ከቤቱ እንዳመልጥ ረዳችኝ። የሰንሰለቶቹን ቁልፍ ትልቁ ወንድሜ እጅ ላይ ነበር የሚገኘው። እሱም ቁልፎቹን በጣም ተጠንቅቆ ነበር የሚይዛቸው። በዚህ ዕለት ለወንድሞቼ ከበድ ያለ አስካሪ መጠጥ አዘጋጀችላቸው። እስከ እኩለ ሌሊት ድረስ ሲጠጡና ሲደጋግሙ አመሹ። ራሳቸውን እስኪስቱ ድረስ ጠጡ። ከዚያም ከወንድም የኪስ ቁልፉን አወጣችና ሰንሰለቱን ፈታችልኝ። ሌሊት በጨለማ ልመጣ የቻልኩት በዚህ ምክንያት ነበር አለችኝ። የህትሽ ነገር በጣም ይበልጥ አሳሰበኝ። እሷስ እንዴት ሆና ይሆን አልኳት? ዋናው ነገር መስለማ ነው፣ በሂደት ነገሮችን እናስተካክላለን። እስልምናዋን እንዳታሳውቅ ነገር ያታለው፣ አለችኝ። ሌሊቱን ተኝ ተናደርን። በነገታው ወደ ሀገራችን ተመለስን። እንደደረስኩ ባለቤቴን ወደ ሆስፒታል ወሰድኳት። ለቀናትም የተደበደበችውና የተገረፈችው ቁስል እስኪያገግም አብሬያት ሆንኩኝ። አሁን ደግሞ አላህ በዲኑ ላይ ያጽናት ዘንድ ለህቷ ዱዓ እያደረግን ነው። ውድ ይህንን ታሪክ የምነግርሽ ከንፈርሽን ውድ እህቴ ይህንን ታሪክ የምነግርሽ ከንፈር መጠጣሽን ፈለጊ ወይም እንባሽ ሲፈስ ማየት አምሮኝ አይደለም። ነገር ግን አንድ ነገር እንድታውቂ ብዬ ነው። ዛሬም ይህ ዲን የሚጠብቁትና የሚከላከሉት መስዋዕትነት የሚከፍሉለት ውድ ነገራቸውን ሁሉ የሚከፍሉለት ደማቸውን የሚያፈሱለት ስጋቸውን የሚቆርሱለት ብዙ ጀግኖች አሉት። የትላንቶቹ የእስላም ጠላቶች እነ አቡጃህል ኡመያ ሱመያን እና ቢላልን አሰቃይተው ከሆነ የዛሬዎችም የሙስሊም ጠላቶች ሙስሊሞችን በማሰቃየት ለስደት በማብቃት እስልምናን በማጥፋት ብዙ እየሰሩና እያሴሩ ነው። ታዲያ በእነርሱ ወጥመድ ውስጥ ከሚገቡትና ከሚታደኑት እንዳትሆኝ አደራ። ክብርሽ ምን ያህል ከፍ ያለ እንደሆነ ታውቂ ዘንድ ለመጀመሪያ ጊዜ በተቀደሰው የመካ ምድር የኖረችው ሴት ልጅ መሆኗን ልብ በይ። ይለናል የታሪኩ ጸሐፊ ተወዳጁ ዳዒ ዶክተር መሐመድ አልአሪፊ መጽሐፉን የተረጎመልን ደግሞ መሐመድ ሴድ። ይህን ያነበብንላችሁ የጽናት ተምሳሌት ከሚለው መጽሐፍ ነው። ከታሪኩ ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ኢንሻላህ በሌላ ጊዜ ደግሞ ከዚሁ መጽሐፍ ወይ ከሌሎች መጽሐፍ የሀሩን ገጽን ይዘንላችሁ እንቀርባለን። በክፍል ሁለት አሰናድተን ያቀረብንላችሁ ፕሮግራም ይመስል ነበረ። ሰላሙ አለይኩም ለይኩም ወረሕመቱላህ ወበረካቱ

አዳዲስ ነገሮች ብዙ ቁም ነገሮች ለእናንተ ያቀርባል።